ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርት እና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን። እሱን ተከታትለን ተመልሰናል። በመቀጠል አሁን የት ነው ያሉት በሚለው ዝግጅታችን ባለፈው ሳምንት ያቀረብ ነው ታዬ ለሚቻል እንደገና ባካቸው አላየንም ማብራት የዶብን ነው በማለት ተመልካቾቻችን 611 ላይ ባስተላለፉት መልእክት በድጋሚ ታዬ ለምቻን ይዘን ቀርበናል። በዛሬው አሁኔትን ያሉት ዝግጅታችን ይዤላችሁ የቀረብኩት ቀደም ባለው ጊዜ በትንሿ ስታዲዮም ድንቅ እንቅስቃሴ ካስመለከቱን አንዱ የሆነውን ታዬ ለምቻ ነው። ወደ ኳሱ እንዴት ልታመራ ቻልክ? ብያለሁ እንደ ማንኛውም ኢትዮጵያዊ ሰፈር ውስጥ በጨርቅ ኳስ በመጫወት ልጅነቴን እያጣጣምኩ ነው። ግን የጨርቅ ኳስ ብቻ ነው እንዴ? እኔ ኤላስቲክ ኳስ ነው፣ እንደውም ፓሎኒ ኳስ። ከሱም በተጨማሪ በወተት ላስቲክ የሚሰራ ቆታዳ ላስቲክ ኳስ ይባላል፣ ያው በተለምዶ ጨርቅ ኳስ ነው። አሁን ጥምጣም ስትጫወትስ ምንድን ነው? ቴዘር እኛ ጥምጣም ነው ምንለእናንተ እድሜያቱ በልጅነት በሰፈር ውስጥ በሚያደርጉት እንቅስቃሴ የሚማርክ ተጫዋች ማነበረ ብየው ነበር። ያው በልጅነት አንዳንዴ እምት ስላቸው ልጆች አሉ ከእኔ ጋር ሰፈር ውስጥ በሚያደርጉት እንቅስቃሴ በጣም ይመስጠኝ ከነበሩት ተጫዋቾች ውስጥ አማረ ውቤ፣ የሽጥላ ካሴ ወይም የላ የአይሌ ካሴ ወንድም የሽጥላ ካሴ፣ እንዳልካቸውና የመሳሰሉት ይገኙባቸዋል። ለአንተስ? በልጅነት እን ልዩ ቦታ የምትሰጠው ምትሰጠውኖ በሰፈር ውስጥ ስንጫወት ከቆሪጥ ጻከቆሪጥ በስቴዲየሙ ማ ለእኔ ልዩ ተጫዋች ተስፋ ሚካኤል ዳኘና ሰለሞን አሰፋ ጋሜ ናቸው። ሰለሞን አሰፋ ጋሜ። እኔ እንግዲህ አንድ ሚድፊልድና አንድ አጥቂ ተጫዋች ልምረጥልህ። ዳንኤል ክፍሌ እንዳትለኝ እነሱ ወደዚህ እንዳትነካ ወደዛአይ እንደም ከሚርፊል ሉረት ላደርገውነው፣ ማትያስ አብተማርያምና እንደም ዳኒኤልን አስታውሺ ማትያስን ዘንግቼ ነበረ። ማትያስና ዳኒኤል ለኛም ትምህርት ቤት ነበር የሚጫወተው። ለጥቁር አንበሳ ነበር የሚጫወተው ዳኒኤል እና ማትያስን። ከፊት ደግሞ ምትክ አልባውን ነፍሱን ይማረውና ወለየውን ሙርጌታ ከበደ እንደሱም አካል እኔ እመጣልህ ነበረ። አስራ አንድ ትመሰርታለሁ። እንደው ያው ልጅነትም ስለሆነ ነው እንጂ እኛ ሰፈር ለቀጠና እንኳን ስንጫወት ሞገሴፉ የሚባል ዚኮ የሚሉት አለ። እንደዚህ ነው የሚማታው። ፍቃደ ሽምብር የሚባላል፣ ነሲቡ ዘንድ ፍቃደ ሽምብር ሽምብራ ነው። እንደዚህ በጣም አሪፍ ነገር ጊዜ ነበረ። ልጅ የሆነ ትልቅ ደረጃ መድረስ ሲገባቸው ባክኖ የቀሩ የምትላቸው ተጫዋቾች አሉ ወይ? ብዙ አሉ። አሁን ስማቸውን ጠርቼ ከሚቆጩ ይቀር አልነገረም ብሎኛል። ጋሽ ታዴጋ አገባብ ምን ይመስላል? ስታዲየም ዙሪያ መኪና ማቆሚያ የነበረው ቦታ ላይ በተዘጋጀው የክረምት ኮርስ በተለያዩ አሰልጣኞች ይሰጥ ነበር። እኔም ከወንድሜ ጋር ማለትም ተፈራ ለሚቻ ጋር በመሆን አባታችን ወስዶ አስገባም። በአቶ ታደሰ ገብረ መድኅንና በአቶ ጌታቸው ለሁለት ወር ሰለጠንን። በመጨረሻም ወደ ጋሽ ታዴጋ ገባው። ጋሽ ታዴጋ የገባውበት አጋጣሚ ይህንን ይመስላል። መቼም ጋሽ ታዴ ልጆች ጋር ያሳለፍኩት ህይወት ከውስጤ የማይፋቅ ትዝታ አለው። የአቶ ለሜቻ የኳስ ፍቅር ይለያል። እስቲ ትንሽ አውጋኝ ብዬዋለሁ። የአቶ ለሜቻ የኳስ ፍቅር የተለየ ነው። ጊዜውን፣ ገንዘቡን ለእግር ኳሱ ከፍለዋል። በተለይ የጋሽታዴ ልጆች ከምድብ አንድ እስከ ምድብ አራት እንዲሁም ሰፈር ውስጥ ጉለለ ለዜሮ ስምንትና ለ ለአስር ቀበሌ ማሊያ በመግዛት ምግብ በማብላት እንዲሁም ከልምምድ መልስ በፒካፕ መኪና ጭኖ ወደ ሰፈራችን በማድረስ በብዙ ነገር ያግዘን ነበረ እንዲሁም በአትሌቲክሱ እነ ቦንሳ ኦዳን፣ መሐመድ ካርደርን፣ ምሩፅ ይፍጠርን፣ እሸቱ ቱራን በብዙ ነገር ያበረታታ ነበር። በይበልጥ ደግሞ አቶ ንጉሴ የሮባ የቅርብ ወዳጁ ነበር። ለቦክስም ስፖርት የተለየ ፍቅር ነበረው አባታችን ይላል። ከቤት ውስጥ ያንተን ፈለግ የተከተለ ነበረ ወይ? አዎ ነበሩ በሰፊው ስላልቀጠሉበት፣ ክለብ የመግባት እድሉን አላገኙም። አቶ ለሜቻ ከቤት ውስጥ የማና አድናቂ ነበሩ ነበሩ። እኔንና ተፈራን ያደንቅ ነበር። በተለይ ተፈራ ጎበዝ ተጫዋች ነበር፣ ወደ ትምህርት አደላ እንጂ አሁን ኑሮውን አሜሪካን ሀገር ነው ያደረገው። አቶ ለሜቻ የማደጋፊ ነበሩ። ነፍሱን በጸደገነት ያኖረው በሕይወት በነበረበት ሰዓት በመጀመሪያ የአንድነት ቡድን፣ በኋላም የኦሜደላ ቡድን፣ በመጨረሻ ግን የቅዱስ ጊዮርጊስ ደጋፊ ነበር። ሀትሪክ ሰርቷል። በድጋፍ አንድነት በጣም ይመራ ነበር በጣም ይነገርል። ሳደርስበትም አትቀርም አንተ ያልነበርክ ዳኛ። የክለብ አገባበስ ምን ይመስላል? ከጋሽ ታዴ በቀጥታ ወደ ጭማድ ቢ ቡድን በመግባት ነው የጀመርኩት። ለስንት ክለብ የመጫወት እድሉ ነበረ? ለአምስት የተለያዩ ክለቦች ተጫውቻለሁ። እነሱም ጭማድ ኢትዮጵያ ቡና፣ ምድር ባቡር፣ ባንኮች በመጨረሻም በአሰልጣኛ አስራት ኃይል የሚሰለጥነው ፊናንስ ተጫዋቼ። ከፊናንስ ጋር ዋንጫ ለመሳም በቅቻለሁ። ከማና ጠገብስ መጫወት ያስደስት የጥሉ ማለፉ ማለት ነው ፊናንስ ነው። ከማና ጠገብ መጫወት ያስደስት ካል ብዬ ነበር። ከጥላውን መንገሻና ከግርማ መስፍን ወይም ግርማ ሸፋው አጠገብ መጫወት በጣም በጣም ያስደስተኝ ነበር ብሎኛል። የአቶ ለሚቻ ልዩ ተጫዋች ማን ነበር? ያንተስ ያቶ ለሚቻ ልዩ ተጫዋች የነበሩት ቤት ሲገባ ሁሌ ስለ እሱ ሲያወራ የማይሰለቸው ገረመው ሰርጋና አስቻለው ደሴ ናቸው በእኔ በኩል ደግሞ ያስደስቱኝ የነበሩ ተጫዋቾች ዮናስ ተፈራ ዲላ ጸጌ ፋንታውን ፍሪጅ ተስፋ ሚካኤል ዳኜ ናቸው ለኔ ብሏል ካገባው ከጎልስ ማትረሳው አለ ወይ? ካገባውት ጎል እማረሳው ፊናንስ ፖሊስ ከሜዳ ጋር ለዋንጫ ተጫወተን ሁለላ እንዳሸነፈን ዋንጫ ያነሳንበትን ጎል መቼም ማረሳውም። ከገባባችሁስ ጎል እማትረሰው አለ። ለምን ብያለሁ። ለባንኮች በምጫወትበት ሰዓት ከኢራቅ ብሔራዊ ቡድን ጋር ዮርዳኖስ ላይ በጉዞ ደክመን ተጋጥመን አስራ ሶስት ጎል የገባብንን መቼም ማረሳውም ይላል በዚህ ላይ ምን ትለው አስራ ሶስት ለአንድ ማለት ነው። አስራ ሶስት ጎል እሱን መቼም ማረሰውም። ፍዳችንን ነው። ግን ስበቡ አልገረመም። በጉዞ ደክመን አይሱ በግር ነው እንዴ በግር ነው ሄዱት ከኳስ ጋር ምት። በተያዘ ምን ገጠመኛ አለ ብዬ አለ ምድር ባቡር በምጫወትበት ጊዜ ከጅቡቲ ጋር ለዋንጫ ነበር የተጫወት ነው። በወቅቱ የጅቡቲ አምስት ቁጥር ጥርሴን በቴስታ ያወለቀውን መቼም ከማረሰው የኳስ ገጠመኝ አንዱ ነው ብሎኛል። አንዴ ደግሞ የኬንያው አምስት ቁጥርን እንደዚህ ኤልያስ ጇርን ጠይቅው፣ በቃ እንደዚህ ስዞን አምስት ቁጥሩ ያዛጋላለ፣ ሲያዛግ በጣም ፋብሪካ ያለው ነው ይመስለኛል። እንደዚህ አይነትም ገጠመኞች አሉ። ከጋሽ ታዴ ልጆች ጋር ትገናኛላችሁ ወይ? አው በቅርቡ መገናኘት ጀምራላል። ማህበረም የመመሰረት እንቅስቃሴዎች አሉ። ጋሽ ታዴን ስለ ማስታወስ ምን አስባቸዋል? ጋሽታዴን ለማስታወስ የጀመርነው ነገር አለ። በቅርብ ቀን ከእግዚአብሔር ጋር የምናየ ይሆናል። የሚቆጭ ነገር አለ እኔ በተፈጥሮ ሁሉም ነገር በጊዜውና በምክንያት ነው የሚሆነው ብዬ ስለማስብ ብዙም የምቆጭበት ነገር የለኝም አሁን የት ትገኛለህ? እዚሁ አዲስ አበባ ውስጥ የግል ስራዬን በመስራት። አግብተካል? አዎ አግብቻለሁ። እመወዳት ባለቤቴ ትዕግስት መኮንን ትባላለች። ከዘፋኝ የማን አድናቂ ነህ? ምን የሚለውን ዘፈን ብየዋለሁ እንግዲህ ማንን ይላል ብትል ምን ትላለህ አንተ? ከዘፋኝ ሲባል ያው ጸደንያን ነው። አንድ ቀድሞ የክቡር ዶክተር ጥላሁን ገሰሰ መሳቁን ይስቃል የሚለውን ታውቀዋለህ? እሱን ዘፈን አስታውሰዋለሁ። እስቲ ትንሽ በልልኝ። አሁን ድምፄም ደሞ ትንሽ ጉንፋን ነገር ስለያዘኝ ጥርስ መጨረፈ ልቤኖ ነው በጣም እጅግ ያኮረፈ እንዲሁም የጋሽ ማሙድ አመድን ስንቱን አስታወስኩት ስንቱ ታዘብኩት አንዴ በመከራ የሚለውን በጣም እምወደው ዘፈን ነው ብሏል። ቀረ የምትለው ነገር ካለ? ምንም ቀረ እምለው ነገር የለም። ፈጣሪ እናቴን በቀለች በዳሶን እድሜዋን ያርዝምልኝ እንዲሁም ሁሌም ከጎን የማትለየኝ ውዷ ባለቤቴ ትግስት መኮንን ረጅም እድሜ ከጤና ጋር ይስጥሽ፣ ወድሻለሁ። እንዲሁም ባንኮች ክለብ አብረን የተጫወት ነው ዮሐንስ ጆኒን አመስግንልኝ። አርትስ ቲቪ እኔንና አባቴን አስታውሶ በመጠየቁ አመሰግናለሁ። አገራችንን ሰላም ያርግልን ቸው ብሏል እንግዲህ ታዬ፣ አሪፍ ቆይታ ነበረን ከታዬ ጋር የሚያወራቸው ሲያወራ እራሱ ደስ ይላል። የሚሰጥክ መልስ ደስ ይላል። አሪፍ ግራኛ ኳስ ተጫዋች ነበረ። እንግዲህ ከታዬ ጋር የነበረን ቆይታ ይንን ይመስላል። የምትጨምረው ነገር ከሌለ። አይ፣ ጥሩ ፕሮግራም ነው፣ ጥሩ አዘጋጅተዋል። የጋሽ ታዴና ነፍሳቸውን በአጸደ ገነት ያኑረው የጋሽ ታዴ በህፃናት ላይ የተሰሩት ስራ እና አብዛኞቹ ተጫዋቾች ጭማድ የጭማድ ተጫዋቾች ሆነው ማሳለፋቸው ምንጊዜም በቃ የሚዘነጋ አይደለም። ገባ በአንድ ጊዜ አንድ ትውልድ ላይ ሰርተው ጋሽታዴ ያመልካም ስራቸው እድሜ ልካቸውን ሲያብብ ይኖራል። ታሪክ በበጎ ሲያነሳቸው ሲዘክራቸው ይኖራል። አሁንም አየህ ታዳጊዎች ላይ መስራት አየው። አሁን ይገናኛሉ ከእንግሊዝ ከአሜሪካ፣ ከተለያየ ዓለም ያሉ ቢኖሩም የት ነህ ፍቴ፣ የት ነህ ታዬ፣ የት ነህ ጥሌ ተባብለው ተገናኝተው ያወራሉ። በዚህ ዙሪያ እንደውም የሚገርምህ ያው ሁልጊዜ መቼስ በእርዳታ ስራው የምናስታውሰው የምናነሳው ስሙን የምናነሳው አንድ ስፖርተኛ ተጎዳ ብለን በአንድ የስልክ ጥሪ ሁሉን ነገር የሚያስተካክልልን የቀድሞ ሜላ ተጫዋች ጥበበ ሰለሞን፣ ሰለሞን ቸርነት ምንድን ነው መሰለ በጋዝታ አዲስ ዙሪያ ወይ ለቤተሰባቸው፣ ወይ ደግሞ አንድ የመታሰቢያ ውድድር በስማቸው የማዘጋጀት እቅድም አለው። አለማድረግ አድረጌ እንደው እስካሁን ከሚጸጽቱኝ ነገሮች አንዱ እንደውም በቅርቡ እመጣለሁ ነበር፣ ነገር ግን ስራ አጋጠመውና ሊመጣ አልቻለም። አንድ መታሰቢያ ውድድርም በጋሽ ታዴ ዙሪያ በጋሽ ታዴ ዙሪያ ታዳጊዎች ላይ የሚሰሩት ከጋሽ ታዴ ውጭ ብዙ የሚሰራ አልነበረም። ይሄ ምንም ጥርጥር የለውም። ልክ ትምህርት ሲዘጋው ሁሉም ስታዲየም ዙሪያ ነው የሚገኘው። እዛ ሁለት ወር ኮርስ ይባላል ከዛ ላይ ይወስዱና ትሰሩ ይሰራ ነበረ። ስለዚህ የጋሽታዴ ልጆች የምትባሉት ስማችሁን እስቲ አሳዩን። ለጋሽታዴ ቤተሰብ የሆነ ነገር አድርጉ። አንድ ውድድር ይዘጋጅ፣ እኛም ተደስተን እ ስለዚህ ወፈርም ቀጠንም ያላችሁ ጸጉራችሁ የተመለጠው እንደነገ ደም አይተናቸዋል ብቻ እንዲሁም ሸበት የሆናችሁ ለማሳየ ለመቻን ይህንን በመሰለ መልኩ አቅርበነዋል። ሳምንት በሌላ አዳዲስ ዝግጅቶች እስከምንገናኝ እስከ ሳምንት ቸረህ ሳምንት ሊግ ስፖርት ኦፊሽያል በአለም ሰርገ ሲፉና በበጋሽ አየለ መረጃችን ለብዙኖች ተደራሽ የሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ የግስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም፣ ሁሌም ለለውጥ እንሰራለን።